ጥበብ አሸረገደች ጥበበኛ ትሽ መደመደ። ጥበብ በጥበብነቱ የሚገለጹ ወይም የሚጎለው ለሕዝብ ቀርቦ ሕዝብ የሚሰጠው ተቀባይነት ወይም ተደማጭነት ነው። ሕዝብ ይሆነኛል ችግሬን ይገልጽልኛል፣ ወይም የደስታዬን ያጎላልኛል ሲል ቅቡልነቱን የጥበብ ስራዎችን በማዳመጡ ወይም በማመልከት የደስታውም በሀዘኑም አንድ አካል ያደርገዋል። ሕዝብ ያልተቀበለው ጥበብና ጥበበኛ ተጠበብኩ ለማለት ይቸገራል። እንዲህ ህዝብ ተቀብሎትና ከፍ አድርጎት ጥበበኛው ከህዝብ ጋር ቁርኝቱን ሲያጠናክር ጥበቡ ወደ ላቅ ያለ ደረጃ ይደርሳል። ዝቅ ብሎ ሲሰራ የበለጠ ከፍ ከፍ ይባላል። አለበለዚያ ከከፍታዬ ከማማዬ የሚወርደኝ የለም በሚል ጥጋብ ደር የቴንውጥ ጥርር አድርጎት ከማማው ወርዶ መሬት ይባላል። የቴንውጥ ከተኮፈሰ ከማማው ወርዶ መሬት ይፈጣፈጣል። ትልቁ ነገር ከህዝብ አብራክ ነው ጥበበኛ የወጣውና ህዝብ ጋር ሆኖ መገኘት ለራስ ሲሉ እንደመጣፈጥ ይወሰዳል። ጥበብ ከፍ የሚያደርገው ህዝብ እንጂ መንግስት አይደለም። ይልቁንስ ጥበብ የህዝብ ችግር በአደባባይ በሚታወቅ የሚሆን በማይታወቅ መንገድ እያወጣ ለህዝብ አድርሶ የማነቃቃት የህዝብን ችግር በስነ ቀን አድርሶ የማነቃቃት የህዝብን ችግር በስነ ቀን አጓዝቶ ለመንግስት በማድረስ ትልቅ ተግባር ያከናውናል። እንደ ዛሬ በዳይ ማመስገን ቃላት ማጣት ሳይመጣ መጨነቅ ሳይፈጠር እንደና አስጌ በዳይ መንግስት ለማመስገን ቃላት ማጣት ሳይመጣ እንደና ቄስ ሞገሴ ለማሞገስ መጨነቅ ሳይፈጠር እንደና አስጌ ምንም ለማለት አንደበት ሳይዘጋ እንደነካሙዛውሮ መሆንን ከህዝብ መነጠልን በአደባባይ መመስከር ሳይፈጠር ብዙዎች የህዝብን መከራ በጥበባቸው ገልጸዋል።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 ወደ ተስተካከለውና ሁላችንም ወደ ሚያካትተው ትርክትም የሚወስደን ራሱ ጥበብ ነው። ስለሆነም በዛሬውና ና በነገው መካከል ጥበብ ጎደለች፣ ጥበብ አሸረገደች፣ ጥበበኛ ተሽመደመደ። ጥበብ በጥበብነቱ የሚገለጸው ወይም የሚጎለው ለሕዝብ ቀርቦ ሕዝብ የሚሰጠው ተቀባይነት ወይም ተደማጭነት ነው። ሕዝብ ይሆነኛል፣ ችግሬን ይገልጽልኛል፣ ወይም የደስታዬን ያጎላልኛል ሲል ቅቡልነቱን የጥበብ ስራዎችን በማዳመጡ ወይም በማመልከት የደስታውም በሀዘኑም አንድ አካል ያደርገዋል። ህዝብ ያልተቀበለው ጥበብና ጥበበኛ ተጠበብኩ ለማለት ይቸገራል። እንዲህ ህዝብ ተቀብሎትና ከፍ አድርጎት ጥበበኛው ከህዝብ ጋር ቁርኝቱን ሲያጠናክር፣ ጥበቡ ወደ ላቅ ያለ ደረጃ ይደርሳል። ዝቅ ብሎ ሲሰራ የበለጠ ከፍ ከፍ ይባላል። አለበለዚያ ከከፍታዬ ከማማዬ የሚወርደኝ የለም በሚል ጥጋብ ደረቴን ውጥር አድርጎት ከተኮፈሰ ከማማው ወርዶ መሬት ይፈጠፈጣል። ትልቁ ነገር ከህዝብ አብራክ ነው ጥበበኛ የወጣውና ህዝብ ጋር ሆኖ መገኘት ለራስ ሲሉ እንደ መጣፈጥ ይወሰዳል። ጥበብ ከፍ የሚያደርገው ህዝብ እንጂ መንግስት አይደለም። ይልቁንስ ጥበብ የህዝብ ችግር በአደባባይ በሚታወቅ የሚሆን በማይታወቅ መንገድ እያወጣ ለህዝብ አድርሶ የማነቃቃት የህዝብን ችግር በስነ ቃል አጓዝቶ ለመንግስት በማድረስ ትልቅ ተግባር ያከናውናል። እንደ ዛሬ በዳይ መንግስት ለማመስገን ቃላት ማጣት ሳይመጣ፣ እንደነ ቀስ ሞገሴ ለማሞገስ መጨነቅ ሳይፈጠር፣ እንደና አስጌ ምንም ለማለት አንደበት ሳይዘጋ እንደነ ካሙ ዛውሮ መሆንን ከህዝብ መነጠልን በአደባባይ መስከር ሳይፈጠር፣ ብዙዎች የህዝብን መከራ በጥበባቸው ገልጸዋል። ጥበብ ጥበብ የሚሆነው ጥበባቸውን ከተቸገረው ማህበረሰብ ችግርን ወስዶ ጥበብ በተሞላበት መንገድ ለበዳይ ወይም ህዝብን ጩኸት ችላላለ መንግስት ማቅረብ ሲቻል ነው። እነጥላሁን ገሰሰ ህዝቡ ተርቦ ዋይተው ሰምተው በዝምታ አላለፉትም። በጥበባቸው ረሃቡንና ሞቱን ለመንግስት ብቻ ሳይሆን ለአለም ማህበረሰብ አስተጋብተዋል። ዋይ ዋይ ዋይ ያለ እነ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በአገኙት አጋጣሚ ሁሉ የህዝቡን መከራ በአደባባይ አውጥተውታል። ሌሎች በርካቶች ጥበበኞችም የሚችሉትን ከማድረግ በማድረግ ከህዝብ ጎን ሆነዋል። እነዚህ አርቲስቶች ግን ረሃብ ወርቧቸው ችግሩ ቸግሯቸው ሳይሆን የህዝብ ልጅናቸውና የበዳይን መንግስት የሚመጣባቸውን መከራ ተሸክመው ከህዝብ ጎን ሆነዋል። ዛሬ ላይ ቀድሞ በትግራይ ቀጥሎ በአማራና በኦሮሚያ ጦርነት፣ በሶማሌና በኦሮሚያ እርስ በርስ ግጭት፣ በቤኒሻንጉልና ወለጋ መፈናቀል፣ በተለያዩ የአማራና የትግራይ አካባቢዎች ረሃብ የመሳሰሉ አካባቢያቸው